ዝቀረ እኔ ያንተ መቀለጃ አሻንጉሊት ሆንጓ አይደለም። ያኔ ራሴን አስከብሬ ቢሆን ኑሮ ያለ መፈለግ ስሜት ምን ያህል ያማል። እንደ ዛሬ ኤደን አስለቀሰኝ፣ አሳዝነኝ አታውቅም። የእውነት ተቆጥቻት ነበር፣ ትናንትም ከትናንት በፊትም በቃ፣ የማትፈለጊበት ቦታ አትገኝ፣ የማይፈልግሽን ሰው ስትፈልጊ ጊዜሽን አታባክኝ ብዬ ሀሳብ አስተያየት ሰጥቼ ነበር። እና በዚህ ልክ ደግሞ ዛሬ ኤፍሬም በሙሉ ጥፋተኛ ነው። እንግዲህ እሷን ለማስጠንቀቅ ነው። አርፋት ከተቀመጠችበት በቃ ሁሉ ነገር ጥላ በሄደችበት ሰዓት ላይ ደውሎ ድጋሚ እንደ አዲስ ቁስሏን መነካካት ምናምን፣ እንደ አንድ ሴት በጣም ነው ያስጣላኝ፣ በጣም ነው ያናደደኝ። ኤፍሬም እንደዚህ አታደርግ ይኸውልህ፣ የእውነቴን ነው ምልህ። መግፋት ነገ ከነገ ወዲያ ምናልባት አንተ ስላልወደድካ ስላላፈቀርካት፣ በዚህ ልክ እሷን መግፋት መናቅ አለብህ ብዬ አላስብም። ምንም ይሁን ምንም እች ልጅ አፍቅራ ነው አደለ ይህንን ነገር ሁሉ ስትናገር ይህንን ሁሉ ስታደርግ የነበረው። አንድ ሰው አንድን ሰው ሊረዳ የሚችለው በራሱ ጫማ ሲቆሙ ነው። የእውነቴን እምላችሁ። አሁን ግን ኤደንን ስላፈቀረች ሁላችንም ተቆጣናት። ተይ አቁሚ፣ ጥፋተኛ አንቺ ነሽ፣ ኤደንና ኤፍሬም መሃል አትግቢ ብለን ተቆጣናት። ግን ይህንን የተቆጣናት ምክንያት እንደ ራሴ እንደኔ የራሴ ሀሳብ ስናገራችሁ እንዳትጎዳ ነው። ነገ ከነገ ወዲያ የማይፈልጋት ሰው ጋር ሆና የማትፈለግበት ቦታ ተገኝታ፣ ነገ ላይ የቱ ጋር ነው የቆምሽው ስትባል እዚህ ጋር ነኝ ብላ መልስ እንዳታጣ፣ የምትናገረው መልስ እንዳታጣ፣ እዚህ ጋር ነኝ ብላ የምትናገረው ቦታ ላይ ላትቆም ትችላለች። ስለዚህ ይሄ ነገር ይቁም። ኤደን ወደ ራስሽ ተመለሽ። ቆንጆ ነሽ፣ ምንም የሚያንስሽ ነገር የለም። የራስሽን ሰው ፈልጊ፣ የማትፈለጊበት ቦታ አትገኝ፣ የማይወድሽን ሰው ስትከተ ጊዜሽን አታባክኝ ብዬ ሀሳብ አሰ የተሰጠችኝ ነበር። ዛሬ ግን በጣም ነው ያሳዘነችኝ። ዛሬ በኤፍሬም በጣም ነው ያዘንኩበት፣ በጣም ነው የተናደድኩበት። አንድ ነገር ልንገራችሁ፣ ኤፍሬም አንድ ነገር ልንገር። የእውነቴ ነው። እች ልጅ ምናልባት ዛሬ አፍቅራ በጣም ልታለቅስ ዝቅ ልትል፣ አንድ ሴት ማለት ነው በምንም ሳምር ይሁን የሆነ የእውነ ነገር ከሌለበት በስተቀ አንድን ሴት ከፍ ለማድረግ ሌላኛዋን ዝቅ ማድረግ አይጠበቅብም። ኤደንን ዝቅ አድርገ ቤዛን ከፍ ማድረግ አይጠበቅብም። በእርግጥ ቤዛ እዚህ ጋር የሚመለከታት ነገር የለም። ግን ደግሞ የእውነቴ ነው። ጊዜን ሰጣት ነበር፣ ቦታ ሰጣት ነበር። አብራችሁ ብዙ ጊዜ እያሳለፋችሁ ነበር። እች ልጅ የፍቅር ስሜት ለምን ተሰማሽ የምትባል አይነት ሴት አይደለችም። ጥፋት አለባት። ምንድነው ጥፋቷ? ዱሮ ያኔ ገና ተይ ስትባል ወይም ደግሞ አይ አልሆንሽም፣ እኔ አላፈቅርሽም እያላት እና ከኔ ጋር ጥሩ ጊዜ እናሳለፍ፣ ከዛ በኋላ በደንብ እየተቀራረብን እየተግባባን እንመጣለን ማለቷ ያች ጥፋቷ ነች። ከዛ ውጪ እሱም ራሱ እሺ ብሎ መቀበሉ፣ በዛ ሰዓት አብሯት መቀጠሉ ራሱ ትልቅ ጥፋት ነበረ። ግን ዛሬ ላይ በደንብ ሰምጣ ፍቅር ውስጥ ያኔም ቢንብሏት ቢሆን ኖሮ እንደ ዛሬ አታለቅስም ነበር። እንደ ዛሬ ይህም ሁሉ ህመም አትታመምም ነበረ። ይሄ ጥፋት እያለበት አሁን ላይ ቤዛ መጣች ብሎ ኤደንን በዚህ ልክ መግባት በዚህ ልክ ማናደድ በአንበሳጨት አይችልም። በቃ ማለት ትናንትና መናገር ያለበትን ነገር ተናግሯል። እንደማይሆን ያለውን ነገር አስረድቷታል። ስ ይሄ ጥሩ ኖርማል ነገር ነው። ግን ደግሞ ዛሬ ላይ ከተቀመጠችበት ደውሎ እየጨቀጨቀ ካልመጣሽ ካላገኘሽም ብሎ ካገኛት በኋላ ቤዛን እንደዚህ እንዳትያት ቤዛን እንደዚህ እንዳት ከዚህ በኋላ እንደዚህ ከዚህ በኋላ ማን ስለሆንክ ነው አንተ ማስጠንቀቂያ ምሰጣት? ምን አይነት ሰው ነህ አንተ ቆይ ስርዓት የለህም እንዴ ለሴት ልጅ ትንሽ እንኳን ክብር የለም ምን አይነት ይሄ ማለት ኤፍሬም በጣም በጣም የምትገርም ሰው ነህ የማይደረግ ነገር ነው አይገርምም እች ልጅ ይሄን ያህል በዚህ ልክ እያለቀሰች መግፋት አይጠበቃ በስርዓት አውራት ኤድዬ ይሄ ይሄ ነገር ነው እኔ ቦታ ንገሬ ነው ያለችው ቁርጡን ንገረኝ በቃ እሽም እምብኝም በቃ መልስ ነው ለእሷ በዚህ ሰዓት እሽም ይሁን እምብኝም መልስ ነው በቃ ውስጧ ቆርጦ እንዲቀመጥ ያደርገዋል። ግን አንተ በየጊዜው እየጠራ በዚህ ልክ የምታሸማቀቃት ልጅቷን እንደ ዕቃ የምትጫወትባት ማን ስለሆንክ ነው አንተ? የእውነት ነው ረወደት ዛይድ አንተ፣ በጣም በቃ የሆነ ምንም የተለየ ነገር ኑሮ አይደለም። አንተም እንደ ማንኛውም ሰው ማንኛውም ሰውን አንተ ምንም ከአንተ ምንም እንትን እኔ፣ ሁላችሁ ሴት ልጅ ስታለቅስ አልፈልግም ማየት አልፈልግም። ያመኛል፣ የእውነት ውስጤ ስርስር ብሎ ነው የገባው ያኔ አቁሜ ቢሆን ኑሮ ያኔ ትቼ ቢሆን ኑሮ በቃ በጣም ነው ያለቀሰችው እች ልጅ። ቤተሰብ አላት እኮ ከጀርባዋ የሚወዳት ሰው አለ፣ የሚያከብራት ሰው አለ፣ የምትቀራረባቸው ሰዎች አሉ። እነዛ ሰዎች ምን ይሉኛል አላለችም። ሜዳ ላይ ወጣ እያወረች ነው፣ እያለቀሰች ነው፣ እያዘነች ነው፣ አንገቷን እየደፋች ነው። ፍቅር ዝቅ አድርጓታል አይደለ? ስለዚህ ችልጅ በቃ አቅርቦ ኤዱ የና አንዴ ቁጭ እንበል፣ ተረጋግቶ የሆነ ቦታ ወስዷት በጥሞና ኤዲ፣ የተፈጠረው ነገር እንደዚህ እንደዚህ ነው፣ ከቤዛ ጋ የነበረን ነገር እንደዚህ በዚህ መንገድ ነበር ከአንቺ ጋር ስንገናኝም እንደዚህ ነው ብሎ በስርዓት አያወራትም፣ በስርዓት አይመልሳትም። እልህ የሚያጋባት በዚህ ልክ ስለ ቤዛ ወግኖ ማውራት ምናምን አይጠበቅበትም። በእርግጥ ኤደንም ቤዛን መናገሯ እኔም ስህተት ነው ብዬ፣ ግን እች ልጅ ፍቅራ ነው በቃ በጣም ስሜታ ይሆናለች። የምትወደውን ሰው የኔ ይሆናል ብላ የምታስበውን ሰው ነው ያጣችው በድንገት ለዛውም፣ ተስፋ ነበራት ግን እሷ ብቻ የምትደክምለት ፍቅር ነበር። እሷ ብቻ የወደደችው ፍቅር፣ እሷ ብቻ ያሰበችው ፍቅር፣ እሷ ብቻ ለወደፊት ብዙ ነገር የሰነቀችበት ፍቅር ነበር። መቋጫቱ እዚህ ላይ ጥሩ ነው። ለእሷም ነገ ከነገ ወዲያ እየቆየች በሄደች ቁጥር ሌላ ትልቅ ህመም ነው። ቤዛ መምጣት ጥሩ ነው ብዬ ነው ማስበው። ግን ደግሞ በዚህ ልክ ኤፍሬም ነይ ብሎ ጠርቶ ምን ማለት ነው? በዚህ ልክ የምታሸማቀቃት ምን ታድርግህ ነው? በቃ ተዋት እንዴ በስርዓት በቃ ሰውነቴ በድኔ እዚህ ቁጭ ብሎ፣ በቃ እኔ ከአንቺ ጋር ከሌለውኝ ምን አረግልሻለሁ? ስጋዬ ብቻ እዚህ ቁጭ ብሎ ምን አረግልሻለሁ ብለ በስርዓት ብታስረዳት ወደ ራሷ ተመልሳ የራሷን ህይወት እንድትጀምር አእምሯ ላይ ሳይ አለመፈለግ ስሜት በጣም ከባድ ነው። እመኑ፣ እግዚአብሔርን ነው ምላችሁ፣ ሰባብሮ አንገታችሁን ደፍቶ በጣም እንድታቀረቅሮ የሚያደርጋችሁ ነገር በቃ ያለመፈለግ ስሜት ነው። የምትወዱ ሰው ሳይወዳችሁ ሲቀር፣ የሚፈልግ የምትፈልጉ ሰው ሳይፈልጋችሁ ሲቀር በጣም ትልቅ ጠባሳለሁ። ኤፍሬም ስነ ስርዓት ያዝ አትጨማለቅ የእውነቴን ነው ይቅርታ አድርጉልኝ እኔ ኤፍሬም በጣም እያናደደ ነው ያለው ምንም የፈለጋችሁትን በሉ መስመር እየሳተ ነው በጣም ይሄ የብልግና ጥግ ነው እያደረግን ምንድን ነው ማን ማን ስለሆንክ ነው አንተ ይሄን ያህል የምትለመነው ነው የእውነቴን ነው የምልህ አንተም ራሱ እኮ አጋጣሚውን ብታገኘ እኮ አብረ ልትሆን ነበረ ቤዛ የነገረች ነገር ቀላል ነገር ሆኖ ቢሆን ኑሮ ከበድ ያለ ነገር አብሮ አብሮ እስከማያስሆናችሁ ድረስ ቢሆን ኑሮ ኤደንጋ ተመልሰን እንደምትሮጥ እናውቅ ነበር አሁን ግን ብቻ በጣም ያሳዝናል፣ ያሳፍራል። ስርዓት ያዝ፣ ከዚሁ ላይ አቁም፣ በቃችን። በየጊዜው እየደወልክ እየጠራ ደግሞ አትንትናት በላት በህመሟ ላይ በቁስሏ ላይ በቀሾ ብንጨት አትስደድባት። ምን አይነት ብልግና ነው? ኤደን ደግሞ ጠንካራ ሁኝ፣ ጎበዝ ሴት ሁኝ። ማንም ምንም የሚልሽ ምንም ነገር መስማት የለብሽም። በራስሽ አቋምጠኝ፣ ጠንካራ ሁኝ። ይሄ ነገር ሊያበረታሽ እንጂ ዝቅ ሊያደረግሽ አንገትሽ፣ ሊያስደፋሽ ሊያስለቅስሽ አይገባም። ቆንጆ ሴት ነሽ፣ ምንም የማይወጣልሽ ጀግና ሴት የእውነት የእውነቴን ነው የምልሽ። ስለዚህ ወደ ራስሽ ተመለሽላለሁ ብዙ ቪዲዮ ማውራት አልችልም። አሁን በጣም ስሜት ይኛለሁ። ኤደን በጣም ስታሳዝን አንጀቴን ነው የበላችሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በጣም ያሳፍራል። ኤፍሬም እኔ ከአንተ ይንን አልጠብቅም። ለሴት ልጅ ክብር ይኑረ። የእውነቴን ነው የምልህ። ቤዛን ከፍ ለማድረግ ኤደንን ጣል ለማድረግ አይጠበቅብም። የእውነት ቤዛ ምርጥ ልጅ ናት። አብረሃት ሆን፣ አብረሃት ቀጥል። ግን ደግሞ ኤደንን በዚህ ልክ ኢግኖር እያረካት፣ እየገፋት፣ እየደፋት አይደለም። አትቀልድባት። ነገ በእኔ በል የእውነቴን ነው። ነገ ሁላችንም በምን እንደሚያጋጥመን የምናውቀው ነገር የለም። የሁላችሁ ዛሬ ሰው ጨው ዘርቶ ነገስ እንደ ይጠብቃል የለም አይገኝም ጭራሽ ማለት ነውና እች ልጅ ብዙ ነገር ሆናለች። በእርግጥ እሷ በቃ በለቅሶ በቃ በጫና በቃ በግድ ነው በቃ እሷ ወደ ሱ ለመምጣትና በቃ እሷ እሱን ወደ እሷ ለማምጣት የፈለገችው ግን አይሆንም። ፈጣሪ ይሄ ነው ብሎ ለአንቺ የጻፈልሽ የአንቺ የተፈቀደልሽን ሰው እስካልሰጠች ድረስ አንቺ ምንም ነገር የምትቀይሩ ነገር አይኖርም። ትልቁ ስህተት ሼ ነው። የእውነት ነው የምላችሁ፣ የማትፈለጉበት ቦታ አትገኙ። አሁንም ዛሬ ነገራችኋለሁ፣ ነገ ከነገ ወዲያም ነገራችኋለሁ። የማትፈለጉበት ጊዜ ውስጥ ገብታችሁ ጊዜያችሁን አታባክኑ። ተመለሱ፣ ተውት፣ በቃ ይቅርባችሁ። ፈጣሪያችሁን ለምኑ፣ የእናንተ ያለውን ሰው ወደ እናንተ እስኪያመጣው ድረስ። የእውነት በተለይ ለሴት ልጅ ያለመፈለግ ስሜት ምን አይነት እንደሆነ አይታችኋል ኤደን ላይ። በቃ ሌላ ምንም ትርጉም የለውም፣ ሌላም ትልቅ ሌላ ምንም መልስ የለውም። ኤደን የማይፈልጋችሁ ሰው ጋር መሄድ ኤደን ትልቋ ምሳሌ ናት። ሌላ ምንም ልጨምርላችሁ አልችልም። ኤፍሬም ግን ስርዓት ያዝ ማለት ነው የምችለው በቃ። ይቺ ልጅ መነገር ካለብህ በስርዓት አስረዳታት ነው መለያየት ያለብህ። ከዛ ውጭ ግን በዚህ ልክ እያሾፍክባት፣ እየቀለድክባት፣ እሷ እያለቀሰች በየጊዜው አንቺ ጥፋተኛ ነሽ አንቺ፣ አንተ ምራስህ ትልቅ ጥፋት አለብህ ድብን ያለ ጥፋት ምንድነው? እሷን ብቻ ጥፋተኛ ነሽ እያልክ እቺ ልጅ እንደዚህ አንገቷን እንድትደፋ የምታደርገው ማንም አይደለህም። አንተ ስርዓት ያዝ። በቃ ይብቃ። ከዚህ በላይ ማውራት አልችልም። በጣም ያሳፍራል።